ሚዲያ በአማራ ክልል ምዕራብ ጎጃም ዞን እናርጅ እናውጋ በተፈጸመ የድሮን ጥቃት 120 ንጹሃን ዜጎች ተገደሉ። የኢትዮጵያ ሰብአዊ መብቶች ጉባኤ የዜጎች የመኖር መብት እና የታዳጊዎች የመማር መብት ሊከበር ይገባል አለ። የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የተለያዩ የሰብአዊ መብት ድርጅቶች የጋዜጠኞች ማህበራትና ባለሙያዎች ዘንድ ከፍተኛ ቅሬታ ያስነሳው የመገናኛ ብዙሃን ማሻሻያ አዋጅ ያለምንም ማስተካከያ ጸደቀ። በጀርመን በአሸባሪነት የተፈረጀው የኤርትራ ተቃዋሚ ቡድን ብርጌድ ንሓመዱ በአዲስ አበባ የከፈተውን ቢሮ ቀጣይ እቅድ አሳወቀ። ኢትዮጵያ በጎዳና ልመና ላይ የተሰማሩ በደርዘን የሚቆጠሩ ዜጎችን ከሀገር አባረረች። ሰላም ጤና ያስጥልን። የተወደዳችሁ የማግስት ሚዲያ ቤተሰቦች እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። የማግስት ሚዲያ ገጽን ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ እየጠየቅን ወደ ዝርዝር መረጃዎቹ እናልፋለን። ሚዲያ በአማራ ክልል ምዕራብ ጎጃም ዞን እናርጅ እናውጋ በተፈጸመ የድሮን ጥቃት 120 ንጹሃን ዜጎች ተገደሉ። ጥቃቱን አስመልክቶ ከአማራ ፋኖ በጎጃም የተሰጠው የሐዘን መግለጫ እንደሚያሳየው በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ሚያዝያ 9 ቀን 2017 ዓ.ም በተፈጸመ የድሮን ጥቃት ከ120 በላይ ንጹሃን ተገድለዋል። እንደ መግለጫው መረጃ በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩና ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሐን የገደብ ከተማና የአካባቢዋ ነዋሪዎች ናቸው የጥቃቱ ሰለባ የሆኑት። ሁለት ዓመት ሊሞላው ጥቂት ጊዜ በቀረው በአማራ ክልል በፋኖና በመንግሥት መካከል በሚደረገው ጦርነት በተደጋጋሚ የድሮን ጥቃቶች ሲፈጸሙ እንደነበር ይታወሳል። ባለፈው የካቲት 2017 ዓ.ም በተመሳሳይ በምስራቅ ጎጃም ጎንቻ ሲሶ እነሴ ወረዳ በተፈጸመ የድሮን ጥቃት 16 ንጹሃን ዜጎች መገደላቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ከዚህ ቀደም ባወጣቸው የሰብአዊ መብት ጥሰቶች ሪፖርቶች የድሮን ጥቃቶች በንጹሃን ላይ መፈጸማቸውን መግለጹ አይዘነጋም። የኢትዮጵያ የሰብአዊ መብቶች ጉባኤ የዜጎች የመኖር መብትና የታዳጊዎች የመማር መብት ሊከበር ይገባል አለ። ኢሰመጉ በወቅታዊ ሁኔታ ላይ ባወጣው መግለጫ በኦሮሚያና አማራ ክልሎች የተለያዩ ታጣቂ ቡድኖች የሚንቀሳቀሱ በመሆኑና ከመንግስት የመከላከያና ከሌሎች የጸጥታ አካላት ጋር በሚኖር የትጥቅ ትግልና መደበኛ ባልሆኑ ሌሎች አካሄዶች የማህበረሰብ ደህንነት ማጣት እየተበራከቱ ይገኛሉ ብሏል። ይህንን ተከትሎ በአማራ ክልል የተወሰኑ አካባቢዎች ታጥቀው በአካባቢያቸው በሚንቀሳቀሱ ቡድኖች በሚደርስባቸው ጫና የተነሳ በአንዳንድ አካባቢዎች ታዳጊና ወጣት ተማሪዎች በነፃነት ትምህርታቸውን መከታተል የማይችሉበት ደረጃ ላይ እየደረሱ መሆኑን ይሰመጉ ካሰባሰብኳቸው መረጃዎች ለመረዳት ችያለሁ ብሏል። የሰመጉ በዚህ መግለጫው በመንግስትም በታጣቂዎችም ተፈጽመዋል ያላቸውን እገታዎችና ግድያዎች እንዲሁም የድሮን ጥቃቶችን ዘርዝሯል። የሰቆቃ እንዲያበቃም የፌዴራል መንግስት በክልሎች ያለውን ግጭት በሰላማዊ መንገድ ለመፍታት በትጥቅ ግጭቱ ተሳታፊ ከሆኑ አካላት ጋር በድርድር የመፍታት ተነሳሽነቱን አጠናክሮ በመቀጠል ለተግባራዊነቱ እንዲሰራ ጠይቋል። በአማራ ክልል በግጭቱ ተሳታፊ የሆኑ ሁሉም አካላትም በማናቸውም የግጭት ሂደት ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ሕጎች ጥሰትን ከመፈጸም እንዲቆጠቡና ጥያቄዎቻቸውን በድርድር ለመፍታት ዝግጁ በመሆን ለክልሉ ሰላም የበኩላቸውን እንዲወጡ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ በተለያዩ የሰብአዊ መብቶች ድርጅቶች የጋዜጠኞች ማህበራትና ባለሙያዎች ዘንድ ከፍተኛ ቅሬታ ያስነሳው የመገናኛ ብዙሃን ማሻሻያ አዋጅ ያለምንም ማስተካከያ ጸደቀ። በኢትዮጵያ ለውጥ መጣ በተባለበት ጊዜ ከዛ ቀደም አፋኝ ከነበሩና ከተሻሻሉ አዋጆች መካከል አንዱ የነበረው የመገናኛ ብዙሃን አዋጅ ዓለም አቀፋዊ ልምዶችን በማካተት በመገናኛ ብዙሃን ባለሙያዎችና አማካሪዎች የተዘጋጀ ብዙዎች ያደነቁት አዋጅ ነበረ። ይሁንና ይህ አዋጅ መገናኛ ብዙሃንን መቆጣጠር አልቻልኩም ባለው የኢትዮጵያ መገናኛ ብዙሃን ባለሥልጣን አልተወደደም። ይህን ተከትሎም የአዋጅ ማሻሻያ ቀርቦ ውይይቶች ሲደረጉበት ቆይቷል። በእነዚህ ውይይቶች ወቅት የመገናኛ ብዙሃን ባለቤቶችና ምሁራን እንዲሁም የሲቪክ ማህበራትን ያካተተው የመገናኛ ብዙሃን ባለስልጣን የበላይ አካል የሆነውን የመገናኛ ብዙሃን ቦርድ አባላትን የተመለከተው ማሻሻያ ቅሬታ አስነስቶ ነበረ። ማሻሻያው በዚህ ቦርድ ውስጥ የሚዲያ ባለቤቶች እንዳይካተቱ ያደረገ ሲሆን፣ የፓርቲ አባላት አባል መሆን አይችሉም የሚለውን ድንጋጌም አውጥቶታል። ከዚህ በተጨማሪም የቦርዱን መገናኛ ብዙሃንን የመመዝገብ ሲያጠፉም ፈቃድ የመሰረዝ ስልጣንን ለባለስልጣን መስሪያ ቤቱ ሰጥቶታል። የባለስልጣን መስሪያ ቤቱን ዋና ዳይሬክተር የመሾም ስልጣን እንደ ሌሎች የዴሞክራሲ ተቋማት ከህዝብ ተወካዮች ምክር ቤት አንስቶ ለጠቅላይ ሚኒስትሩ የሰጠው፣ ማሻሻያው የቀጥታ ስርጭቶች ከመተላለፋቸው በፊትም ሆነ እየተላለፉ ባሉበት ጊዜ ቁጥጥር እንዲደረግባቸው የሚያዝ ድንጋጌም አካቷል። እነዚህ ድንጋጌዎች አዋጁን ወደ ነበረበት አፋኝነት ይመልሱታል፣ የሚል የበረታ ቅሬታና ተቃውሞ የቀረበ ቢሆንም የህዝብ ተወካዮች ምክር ቤት ባደረገው ስብሰባ ማሻሻያውን በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በጀርመን በአሸባሪነት የተፈረጀው የኤርትራ ተቃዋሚ ቡድን ብርጌድና ህማዱ በአዲስ አበባ የከፈተውን ቢሮ ቀጣይ እቅድ አሳወቀ። የፕሬዝዳንት ኢሳያስ አፈወርቂን መንግስት በመጣል በኤርትራ ህገ መንግስታዊ ስርዓት ለማስፈን አላማ ይዞ ከ3 አመታት በፊት የተመሰረተው ብርጌድ ናሃማዱ በአዲስ አበባ 22 ተብሎ በሚጠራው አካባቢ ቢሮ የከፈተው ከአንድ ወር በፊት ነበረ። በቀጣይ በትጥቅ ትግልና በዲፕሎማሲያዊ መንገድ ለሚደረገው ትግል በአዲስ አበባ ከተማ የከፈተው ቢሮ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል አስታውቋል። የትጥቅ ትግሉ ከኢትዮጵያ የሚደረግ ይሁን አይሁን ግልጽ ማድረግ ያልፈለጉት ቢቢሲ ያነጋገራቸው የቡድኑ አመራሮች የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉ ግን ተናግሯል። ብርጌድና ሀማዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የገለጸው ብርጌድና ሀማዱ ትግሉን በድል ሲያጠናቀቅ ኢትዮጵያ በአሰብ ወደብ የምትጠቀምበት ሁኔታ እፈጥራለሁ ብሏል። ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ከፕሬዝዳንት ኢሳያስ ጋር በነበራቸው የቀረበ ግንኙነት ምክንያት ኢትዮጵያ በአዲስ አበባ የነበሩ የአውሮፓ ዜግነት ያላቸውን የኤርትራ ተቃዋሚዎችን ጭምር ለኤርትራ መንግስት አሳልፋ ስትሰጥ እንደነበር ይታወቃል። ከፕሬቶሪያ ስምምነት በኋላ የሁለቱ ሀገራት ግንኙነት መሻከሩን ተከትሎ ኢትዮጵያ ዳግም የኤርትራ መንግስት ተቃዋሚዎችን መደገፍ ጀምራለች። ኢትዮጵያ በጎዳና ላይ በልመና የተሰማሩ በደርዘን የሚቆጠሩ ዜጎችን ከሀገር አባረረች። በኢትዮጵያ በተለይም በአዲስ አበባ ጎዳናዎችና ንግድ ቤቶች በመዘዋወር በልመና ላይ ተሰማርተው የሚታወቁት የሶሪያ ዜጎች የነበሩ ቢሆንም ከቅርብ ጊዜያት ወዲህ ደግሞ የፓኪስታን ዜጎች በልመና ላይ ተሰማርተዋል ተብሏል። ደሃ የሆነችው አፍሪካዊት ሀገር በህዝብ ብዛት፣ በኢኮኖሚ፣ በመከላከያ የምትበልጣትንና ኒውክሌር የታጠቀችውን የደቡብ እስያ ሀገር ዜጎች እያባረረች ነው ሲሉ መገናኛ ብዙሃን ዘግበዋል። ለብዙ ታዛቢዎች የፓኪስታን ዜጎች ወደ ኢትዮጵያ የተጓዙት ለንግድ፣ ለቱሪዝም ወይም ለዲፕሎማሲያዊ ተሳትፎ ሳይሆን ምጽዋት ለመፈለግ መሆኑ ግራ ሊያጋባ ይችላል ያለው ፒኤምኤል ዴይሊ ድረገጽ፣ የኢትዮጵያ መንግስት ፖሊስና የኢሚግሬሽን ባለሥልጣናት በህገወጥ ተግባራት ማለትም በልመና ላይ ተሰማርተው ተገኝተዋል ያላቸውን ከሀገር ማባረሩን ዘግቧል። በማኅበራዊ ድረገጾች ላይ የተሰራጨው ተንቀሳቃሽ ምስል በቡድን የታሰሩ ግለሰቦች የባህል ልብስ ለብሰው ወደ ፓኪስታን በሚመለሱ በረራዎች ታጅበው ሲወሰዱ ያሳያል። ምስሉ አሳፋሪ ነበር ያለው ድረ ገጹ የፓኪስታን የውጭ ጉዳይ መስሪያ ቤት ቃል አቀባይ ድርጊቱን አምርረው ምርመራ እየተካሄደባቸው መሆኑን ቢያረጋግጡም ፓኪስታን ለስደት የሰጠችው ምላሽ ዝምታ በመሆኑ በርካቶች የሰላ ትችት እየሰነዘሩ ነው። እንደ ዓለም ባንክ ዘገባ ወደ 40 ከመቶ የሚጠጉ ፓኪስታናውያን በድህነት ውስጥ ይኖራሉ ወይም ለችግር የተጋለጡ ናቸው። ለብዙዎች በተለይም በገጠር አካባቢዎች ስደት ብዙ ጊዜ አማራጭ የህይወት ገጽታ ሆኗል። የዜጎቻቸው ከኢትዮጵያ መባረር ያስቆጫቸው ድርጊቱ ብሔራዊ ውርደት ነው ሲሉ ገልጸውታል። እንደዚህ አይነት ክስተቶች ሌሎች የአፍሪካ ሀገራት የፓኪስታን ተጓዦችን፣ ነጋዴዎችንና ሌሎችንም በሚመለከቱበት ሁኔታ ላይ ተጽዕኖ ሊያሳደር ይችላል ሲሉ አስተያየታቸውን እየሰጡ ነው። የተወደዳችሁ የማግስት ሚዲያ ቤተሰቦች፣ ያደመጣችኋቸው ለዛሬ የተመረጡላችሁ መረጃዎች ናቸው። መረጃዎቹ በርካቶች ጋር እንዲደርሱ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችንን እንድናጠናክር እንጋብዛለን። ሰላም ይብዛላችሁ። ማግስት ሚዲያ